ለይፋ የስራ ጉብኝት ጣሊያን ሮም የሚገኙት የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ሮም ከመጡ በኋላም በተለያዩ አካላት ጋር ውይይቶችን እያደረጉ ነው የሚገኙት። ከሮማው ሊቀ ጳጳስ ሊዮ 14ተኛ ጋር ውይይታቸውን አድርገዋል። ፖፕ ሊዮ 14ተኛ በቅርቡ ከዚህ ዓለም ድካም ያረፉትን ፖፕ ፍራንሲስን በመተካት የሮማ ሊቃነ ጳጳሳት ሆነው በመረጣቸው ይታወሳል። ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ቆይታ ስለ ዓለም ሰላም መክረዋል። ከዚህ ውይይት በማስከተል ደግሞ ከሳሊኒ ኩባንያ ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር እንዲሁ ውይይታቸውን አድርገዋል። በተለይ የሳሊኒ ኩባንያ እንደሚታወቀው በኢትዮጵያ ከፍተኛ የሆነ የተለያዩ ስራዎችን እየሰራ የሚገኝ ተቋም ነው። ይህ ተቋም ከሰራቸው ስራዎች መካከል የታላቁ ሕዳሴ ግድብ ግንባታን በዋናነት ማንሳት እንችላለን። ይሄ የህዳሴ ግድብ ግንባታ በመምራት ላይ የሚገኝ ኩባንያ እንደሆነ ይታወቃል። በዚህም የጠቅላይ ሚኒስትሩና የፔትሮ ሳሊኒ ውይይት ከተነሱ ጉዳዮች መካከል አንደኛው ይህንን ፕሮጀክት በተመለከተ የደረሰበትን አፈጻጸም በቅርብም ኢትዮጵያ እንደሚመረቅ መግለጿ ይታወቃል። ና ከዚህ ጋር ተያይዞ አሁን አጠቃላይ ስራው ምን ይመስላል፣ በቀጣይስ ምን ይጠበቃል የሚለው ጉዳይ ላይ እንዲሁ መክረዋል። በሌላ በኩል ደግሞ ከዚሁ ኩባንያ ጋር ኢትዮጵያ የሚያገናኛት ሌላኛው ጉዳይ የኮይሻ የኃይል ማመንጫ ግንባታ የሚገኝበታል። በዚህም ግንባታ ውስጥ እየተሳተፈ ነው የሚገኘው የሳሊኒ ኮንስትራክሽን እንግዲህ ከኢትዮጵያ ጋር ያለው ግንኙነት ከፍተኛ እንደሆነ ይጠቀሳል። በዚህም አንጻር የተለያዩ ውጤቶችን ለማምጣት የሚያስችል ውይይት እንደነበረ ተገልጿል። በሌላ በኩል ደግሞ የጣሊያኗ ጠቅላይ ሚኒስትር ጆርጂ ሜሌኒ ለጠቅላይ ሚኒስትር ዶክተር አብይ አህመድ ይፋዊ አቀባበል አድርገውላቸዋል። በዚህም ደማቅ የሆነ አቀባበል ለጠቅላይ ሚኒስትሩ ተደርጎላቸዋል። ሁለቱ ሀገራት ያላቸውን የዲፕሎማሲያዊ ግንኙነት ወደ ተሻለ ምዕራፍ ለማሻገር ይህ የጠቅላይ ሚኒስትሩ ጉብኝት ትልቅ ሚና ይኖረዋል ተብሎ ነው የሚጠበቀው። ኢትዮጵያና ጣሊያን ከንግድ በተጨማሪም የፖለቲካ የሰላምና ጸጥታ እንዲሁም የተለያዩ ኢኮኖሚ ስምምነቶች ከዚህ በፊት እንደነበሩ ይታወሳሉ። ከነዚህ መካከል በተለይ ደግሞ በመከላከያና በሰላምና ጸጥታ ዘርፍ የተለያዩ ውጤቶችን ለማምጣት እየሰሩ እንደሚገኙ ከዚህ በፊት የተፈረሙ ስምምነቶች ያመላክታሉ። በሌላ በኩል ደግሞ ሁለቱ ሀገራት በጋራ ሊሰሩባቸው የሚችሉ ጉዳዮች በጠቅላይ ሚኒስትሩና በጣሊያኗቻቸው መካከል ውይይት ተደርጎበታል። ይህ የጠቅላይ ሚኒስትር ዶክተር አብይ አህመድም ሆነ ከዚህ በፊት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ አዲስ አዲስ አበባ ሚያዚያ 16 2015 ዓ.ም መምጣቸው ይታወቃል። እንግዲህ በመሪዎች ደረጃ የሚደረጉ እንዲ ያሉት ውይይቶች በተለየ ሀገራቱን ለግንኙነታቸው የሰጡትን ትኩረት የሚያመላክት ነው። ይሄ ውይይት በተለየ የሁለቱን ሀገራት ግንኙነት የበለጠ ወደፊት የሚያሻግረው ይሆናል ተብሎ ይጠበቃል። ለፋና ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ምስክር ስናፍቅ ነኝ፣ ጣሊያን ሮም።